ሰላም ጤና ይስጥልኝ፣ እንዴት ናችሁ? ወደ ቻናል የተከታታዮች ሰላም ናችሁ። እኔ እግዚአብሔር ይመስገን በጣም ደህና ነኝ። እንዴት ናችሁ? ሁሉ ሰላም ነው? ዛሬ ደግሞ ሩዝ ነው ይዤላችሁ የመጣሁት። ሩዝን ደግሞ ቀለል አድርገን ለምንፈልገው ሰዓት ደግሞ በመጥበሻ እንደዚ አድርገን እንሰራለን። በጣም ነው የሚጣፍጠው። ቀላል አሰራር ነው። ለአዋቂም ለልጆችም ደግሞ ለትምህርት ቤትም ብትፈልጉ እንደዚ አርጋችሁ እንድትሰሩ፣ ዛሬ ሩዝ ነው የምንሰራው። በጣም የሚጣፍጥ ሩዝ ማለት ነው። በጣም ነው የምትወዱት። የወላችሁ ከለሩ ራሱ ያምራል። ጣዕሙ በጣም ነው የሚጣፍጠው። ለመጀመሪያ ጊዜ ዛሬ ወደ እኔ ቻናል ደግሞ የመጣችሁ እንኳን ሰላም መጣችሁ እያልኩኝ ቻናል ሰብስክራይብ ካላረጋችሁ በማድረግ ደግሞ ቤተሰብ እንሆን አዳዲስ ስራዎች ስሰራው ለእናንተ እንዲደርስ ማለት ነው። ሁላችሁም ስጀምሩ ላይክ ብታደርጉልኝ ስራዬ ሰዎች ዘንድ እንዲደርስልኛል። ስለ ሁሉም አመሰግናለሁ። እግዚአብሔር ይስጥልኝ። አሁን እዚህ ጋር ይሄንን በስመት ይሄኛውን ሩዝ ነው የምጠቀመው። እሱ ላይ እኔ የሚበቃኝን ያክል ሩዝ በዚህ ለክቼ አንድ ወስዳለሁ። ከዛ የምናጥብበት እንደዚህ እቃ ላይ እናደርግና ደገምገም አድርገን እናጥበዋለን። ይሄው አጥልዬ የመጨረሻውን ሁለት ሶስት የደጋግሜ ነው ያጠብኩት። አሁን የመጨረሻውን ውሃ አድርጌበታለሁ። ከዛ ከስር ሌላ ሰሐን እናደርግና እዚህ ጋር በማጥለያ ላይ እናጠለዋለን። ያው ደረቅ ማለት ስለሚገባው በኋላ ላይ ስንሰራው እንትን እንዳይልብን ዘይቱ ላይ ስንጨምረው ውሃ ሆኖ አንድ ላይ እንዳይረብሸን እንደዚህ አድርገን ደረቅ ብናደርገው ቆንጆ ነው። ከዛ ዜጋ የምሰራበትን መጥበሻ እጅ ያለው እሱ ላይ ዘይት አደረግኩበት። ከዛ ግማሽ ሽንኩርት ነው እኔ ዜጋ የጨመርኩ። ሽንኩርት አለመጨመር ትችላላችሁ። ዝም ብላችሁ ቀጥታ በዘይቱም መጥበስ ትችላላችሁ። እሩዙን ማለት ነው። ግን እኔ ሽንኩርት ሲኖረው ያው ቃን አሁን በጣም ስለምወደው ሽንኩርት አድርጌበታለው። እናንተም ሽንኩርት ብታደርጉበት ይጣፍጣል። በጣም ቀላል የሆነ የሩዝ አሰራር ነው። እዚህ ሲበላ ደግሞ በጣም ነው የሚጣፍጠው። ይህን ያህል ካልቁላላ ነው። በኋላ ሽንኩርቱን እንደዚህ ያጠብነውን ሩዝ እንጨምርበታለን። ሩዙ እዚህ ጋር ነው ውሃ እንዳይኖሩ ያልኳችሁ ውሃ ካለው ይረብሸናል እና ትንሽ ጠበስ እዚህ ጋር ከሽንኩርቱ ጋር እና ከዘይቱ ጋር ሩዙ እንድናደርገው በኋላ ላይ ቆንጆ ይሆንልናል። ከዛ እዚህ ጋር ላውሮ ነው የጨመርኩት። ላውሮ ከሌላችሁ ባላችሁ ቅመም ማጣፈት ትችላላችሁ። እና ግማሽ የሻይ ማንኪያ እዚህ ጋር ደግሞ ከሙን ጨመርኩበት። ከሙን ቢኖራችሁ ቆንጆ ነው። ከሙን ደግሞ ቆንጆ ነው ቃናውን የሚያደርገው ለሩዝ እዚ ጋ ከዘይቱ ጋር በደንብ አርጋችሁ ትንሽ ጠበስ አርጉት ሩዞን። ከዛ ይሄን ያህል ከጠበስ ነው በኋላ እዚ ጋ ሙቆሃ ነው እየጨመርኩበት ያለሁት። ሙቆሃ ደብል ጨምሩበት፣ ቆንጆ ነው። ከጨመር ነው ሩዝ ደብል ማለት ነው። ይኸው እንደዚህ አርጌ ጨምሬያለሁ እኔ ሙቆሃን የጨመርኩት። ሙቆሃ ደግሞ ተጠቀሙ ቆንጆ ነው። ሙቆ ስትጠቀሙ ቆንጆ ነው የሚያረገው። ከዛ ጨው የሚበቃውን ያክል ይኸው እየጨመርኩበት ነው ከዛ ከድነን እናበስለዋለን። እዚ ጋ ጫፏን እንደዚህ የክዳኗን ማለት ነው እንፋሎቱ እንዳይወጣ እና እዛ ወፍ እናርጎ እንዳያበስልልን እሱም፣ ከድኜ እዚ ጋ ደግሞ ሁለት እንቁላል ነው ያመጣሁት። የአበሻ እንቁላል ነው፣ የፈረንጅ እንቁላል አይደለምና የአበሻ ሲሆን ያው ከለሩም ድምቅ ስለሚል ቆንጆ ነው የሚያደርገው ከሌላችሁ ያው የፈረንጁን መጠቀም ይቻላል። ከዛ ትንሽ ጨው ጨመርኩበት። ከዛ እንደዚህ ከመታ ነው በኋላ ይኸው ሩዛችን እየደረሰ ነው። ይኸው ቆንጆ ሆኖ ደርሶልናል። ውሃውንም በደንብ ጨርሷል። ከዛ እንደዚህ መሀሉን ከፈት ከፈት እናደርግና የመታነውን እንቁላል እዚህ መሀል ውስጥ እናደርገዋል። ትንሽ ብቻውን ሳብ እንዲያደርግ ነው እንደዚህ መሃሉ ላይ ያደረግኩት። እንቁላሉ በኋላ ላይ ፍርፍር እንዲል ማለት ነው። ቀጥታ ሩዙ ላይ ከጨምር ነው ትንሽ እንትን እንዳይልብን ሁሉ እንድብልቅ ብሎ ከለሩን እንዳይጠፋብን ነው። ከዛ የላውረውን ቅጠል እዚ ጋር አወጣሁት። እንደዚህ ሳብ ካረገላችሁ በኋላ በትንሹ እያማሰልን ደረቅ እንዲል እናደርገዋለን። ከዛ እዚ ጋር ባሮ ሽንኩርት ለከለሩም፣ እንዲሁም ደግሞ ለጣሙን ብዬ ባሮ ሽንኩርት ጨምሬበታለሁ። ባሮ ሽንኩርት ከሌላችሁ ቀጥታ በቃ እንቁላሉን አድርጋችሁ መጨረስ ትችላላችሁ። ከዛ ሁሉንም አንድ ላይ ከሩዙ ጋር አድርገን እንቁላሉን እንደዚህ አድርገን እናዋህደዋለን። ቀላል የሆነ የሩዝ አሰራር በጣም የሚጣፍጥ እንደዚህ አድርገን ደግሞ በቀላሉ መስራት ስለምንችል ዛሬ እንግዲህ ቀለል ያለ ስራ ነው ይዤላችሁ የመጣሁት። ያው እንደ አማራጭ ይሆናል ብዬ ነው። ይኸው እንደዚህ የሚያምር ቆንጆ ሩዝ ሰርተናል። ይኸው እዚህ ጋር እንግዲህ በደንብ እንዲዋሃድ ብዬ ትንሽ ሳብ እንዲያደርገው ደግሞ ተወት አደረግኩት እና እንዲገልበገልበጥ እንዲገልበት አደረግኩት። አሁን ደግሞ በሳህን ላይ አድርገን ደግሞ እናቀርበዋለን። ወዲያው አስባችሁት እንኳን ወዲያው መስራት የምትችሉት የሩዝ አሰራር ነው። አሁን ደግሞ እስኪ በሰሃን ላይ ደግሞ አድርጌ ደግሞ አቅርቤ ቀምሼ ደግሞ አሳያችኋለሁ። ያው ከዚህ በፊት የተለያየ ሩዝ በጣም ብዙ ሩዝ ቻይና ውስጥ የሰራሁት አለ። ከብሩኮሊ ጋር እንደዚህ የአትክልት ሩዝ ብዙ አይነት ሩዝ ነው የሰራሁት እና እሱንም ካላያችሁ ገብታችሁ ትመለከቱት። የተለያየ ሩዝ ነው እስከ ዛሬ የሰራሁት። ይሄ እንግዲህ ስንተኛ ነው? በጣም ብዙ ጊዜ የሰራሁት ስለሆነ ያንንም ገብታችሁ ተመልከቱት። ያው እንደዚህ አድርጌ እንግዲህ አቅርቤዋለሁ። ይሆላችሁ፣ ለአይንም ያምራል። ሲበላም በጣም ነው የሚጣፍጠው። ሞክሩት፣ በእውነት ትወዱታላችሁ እንግዲህ እስካሁን ከኔ ጋር ስለነበራችሁ ስለምታበረታቱኝ እጅግ አድርጌ ከልቤ ነው የማመሰግነው። ዛሬም ደግሞ ላይክ አድርጋችሁ ደግሞ ስራ የሰዎች ዘንድ እንዲደርስ ብታደርጉልኝ በጣም ደስ ይለኛል እና ያው ላይክ ሲኖረው ነው ሰው ዘንድ የሚደርሰው ስራና ለዛ ብዬ ነው። በሚቀጥለው እንገናኛለን። ሰላም ሁኑልኝ። ቻው